ሰበር መረጃ ዛሬ ሪከርድ ተሰብሯል። በልደታ ቀን በርካታ ኦርቶዶክሳውያን በአንድነት ወደ አደባባይ ወጡ። በልደታ ቤተክርስቲያን በአራቱም አቅጣጫ መንገድ ተዘግቶና በምእመናን ተሞልቶ፣ አትደንግጡ፣ አትደንግጡ እመቤታችን ወላዲት አምላክ ቤዛዊት መሆኗል ለዓለም መስክሩ። ህዝቡ ግር ብሎ ሆ ብሎ ወጥቶ የእናታችን የእመቤታችንን ሹመትም ማይኖራችሁ፣ እውቀትም ማይኖራችሁ፣ ጤናም ማይኖራችሁ፣ ሀብትም ማይኖራችሁ ማርያም ስላለችሁ ብቻ ደስ ሊላችሁ ይገባል። ስላለችን ይበቃል። ክርስቶስ ተንሳሙታን ንሳሙታን ባቢ ኃይሎ ስልጣን አሰሮ ለሴጣን አጋዞ ለአዳም ሰላም እንዘሰ ኮነ ፈሳው ሰላም ሰላም ጤና ስለ ውድ የተከበራችሁ የኢኦቲ ሪያክት ሰዎች ደሙቃችሁልኝ እንኳን ለእናታችን ለቅድስት ድንግል ማርያም ለባለ ደቷ በሰላም አደረሳችሁ እያልኩኝ ዛሬ ባዲስ ቪዲዮ በብዙ ቆይታ ተባለም የተመለስኩ የመጣሁት እና ትናንትና መስራት ነበረብኝ ይህን ቪዲዮ ነገር ግን ስላልተመቸኝ ዛሬ የምንመለከተው የሚሆን በእናታችን በቅድስት ድንግል ማርያም ባለ ደቷ ቀን ምን ተፈጠረ ምን እስተካሄደ የሚለው ነገር ዛሬ የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን ማርጉ ሁላችሁም በኮሜንት ላይ ገባችሁ ልደታችን፣ ልደታችን እያላችሁ መጽሐፋችሁ እንዳትረሱ። ሰበር መረጃ ዛሬ ሪከርድ ተሰብሯል። ግንቦት 1 2017። ዛሬም በብዙ ሺዎች የሚጠጉ የኦርቶዶክስ እምነት ተከታዮች የሆኑ ኢትዮጵያውያን በመዲናችን አዲስ አበባ በምትገኘው በቅድስት ልደታ ቤተክርስቲያን ተገኝተው ይህንን ታላቅ በዓል በድምቀት አክብረውታል። የዛሬው ታዲያ በሪከርድ ብዙ ምዕመናን የተገኙበት ነውም እየተባለ ይገኛል። በልደታ ቤተክርስቲያን በአራቱም አቅጣጫ መንገድ ተዘግቶና በምዕመናን ተሞልቶ በታላቅ ድምቀት ተከብሮ ተጠናቋል። በነገራችን ላይ የግንቦት ልደታ የእመቤታችን ቅድስት ድንግል ማርያም ልደት የሚከበርበት ታላቅ በዓል ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩት ዋና ዋና በዓላት አንዱ ነው። ያከባበሩ ትርጓሜዎች ውስጥ አንደኛው ሃይማኖታዊ ትርጉምና ትንቢታዊ ማጣቀሻ ሲሆን፣ ግንቦት ልደታ በብሉይ ኪዳን ትንቢቶች ላይ የተመሰረተ ሲሆን በነቢያት ኢሳይያስ፣ ዳዊትና ዮሐንስ በራእይ የተነገረውን የማርያም ልደት የእግዚአብሔር የድህነት እቅድ አካል ነው። ድንግል ማርያም ከአባቷ ኢያቄም ከንጉስ ዳዊት ዘር ማለት ነው ከእናቷ እና ከካህኑ አሮን ዘር ተወልዳለችም። ስለዚህ በስረ ወግንድ ከሁለቱም የነቢያትና የካህናት ዘሮች ተዋህዳ ናት። በቤተ ክርስቲያን ትምህርት መሰረትም የማርያም ልደት ከዕለታዊ የሰው ታሪክ በላይ የሚወጣ በአምላክ ዕቅድ የተዘጋጀ ጉዳይ ነው። አትደንግጡ አትደንግጡ! እመቤታችን ወላዲት አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን አራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው ልደትሽ ልደታችን ነው ብለው የሚያከብሩት የእመቤታችን የወላዲት አምላክ የአቤሌ ዋት የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና እንጸባቶ ሰሲና የተዋሉ ሌንታ የዘካ ማያስ ደስታ የመነኮሳት ሰንቃቸው የድንግል ማርያም ልደቷ ነው። እንኳን አደረሳችሁ። ማርያም፣ ማርያም፣ ማርያም፣ ማርያም

እመቤታችን የቅድስት ድንግል ማርያምን የልደቷን ወይም የመወለዷን ቀን በማስመልከት ከፖርቹጋል እስከ ፊሊፒንስ ከህንድ እስከ ማልታ ከብራዚል እስከ ኩባ ከኢትዮጵያ እስከ ግብፅ ከዚያም አልፎ እስከ ሩሲያ ድረስ ባሉ ኦርቶዶክሳውያንም ሆኑ የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም በምንመለከተው መልኩ እጅግ አስደማሚ ስርዓት ባለው ክብረ በዓል የመወለዷን የልደቷን ቀን በማክበርና በማሰብ ላይ ይገኛሉ። ይህ የሰው ልጅ ለመዳኑ መሰረት የተጣለበት አምላክ እናት የሆነችው ቅድስት ድንግል ማርያም ከእናቷ ከሐና ከአባቷ ከኢያቄም የተወለደ ችበትን እለት በማስመልከት ከምዕራብ እስከ ምስራቅ ያሉት ክርስቲያኖች በሙሉ እጅግ በሚደንቅና በሚያስደምም ስርዓት የቅድስት ድንግል ማርያምን ልደት እያከበሩ ይገኛሉ። እመቤታችን ቅድስት ድንግል ማርያም የተወለደችበትን ዕለት በማስመልከት ሁሉም ክርስቲያኖች በተለይ ደግሞ ኦርቶዶክሳውያንና የካቶሊክ እምነት ተከታዮች ለእመቤታችን ለቅድስት ድንግል ማርያም ልዩ ክብርና ቦታን በመስጠት ይህን የመወለዷን ቀን በማስመልከት እጅግ አስደማሚ በሆነ ክብረ በዓል የልደቷን ቀን መላው ዓለም በማክበር ላይ ይገኛሉ። ይህ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ከእናቷ ከሐና ከአባቷ ከኢያቄም የተወለደችበትን ዕለት በማስመልከት እጅግ ጥንታውያን የሆኑት አብያተ ክርስቲያናትና ክርስቲያናዊ ትውፊትና ስርዓት ባላቸው ሀገራቶች የእመቤታችን የቅድስት ድንግል ማርያም የልደት ቀን እኛ ኢትዮጵያውያን ግንቦት ልደታ ብለን የምንጠራውን ዕለትን በማስመልከት በሚገርም መንፈሳዊ ስነ ስርዓት እጅግ ደማቅ በሆነ ክብረ በዓል ይህን ዕለት እያሰቡትና እያከበሩት ይገኛሉ። እኛ ኢትዮጵያውያን እንደ እንደምናከብረው ለእመቤታችን ለቅድስት ድንግል ማርያም እንደምናሳየው ፍቅርና አክብሮት ሁሉ ሌላው ዓለምም ለድንግል ማርያም ለኢየሱስ ክርስቶስ እናት እንዲህ ያለውን ፍቅርና አክብሮት ማሳየቱ በአጋጣሚ የሆነ ወይም የተከሰተ ሳይሆን እናታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ስምንት ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ በተናገረችው ቃል መሰረት ፍጥረታት በሙሉ የሰው ልጅ እየተባለ እመቤታችን ቅድስት ድንግል ማርያምን እያመሰግናት ትውልድ ሁሉ ብጽዕት እያላት የተናገረችው የትንቢት ቃል ፍጥረትን ሁሉ ወደ እርሷ ወደ ክብሯና ወደ ብጽዕናዋ እየጠራውና እያሰባሰበው ይገኛል። አውሮፓውያን ከክርስትናና ከእምነት እየራቁ ወደ ፍልስፍናና እምነት የለሽ ወደ መሆን እየመጡበት ባለው በዚህ ዘመን እነዚህ በምዕራብ አውሮፓ የሚገኙ የፖርቹጋል ክርስቲያኖች ግን እጅግ አስደማሚ በሆነ ስርዓትና ክብረ በዓል እመቤታችን ቅድስት ድንግል ማርያምን እያከበሯት ስለ እኛም ጸሊ፣ ስለእኛም አማልጂ በማለት እንዲህ አስደማሚ በሆነ ስርዓት እያሰቧት ይገኛሉ። እንግዲህ እግዚአብሔር ይስጥልን፣ በጣም ደስ የሚል ነው። ለዘመረም አብረ ዘመረም ላዘመረ ማለት ነው ብሎ እግዚአብሔር አምላካችን ዘማሪ ወክ ያሰማርን። ተምራችሁበታል ብዬ አስባለሁ። እንግዲህ ሰሞኑን በእመቤታችን በቅድስት ድንግል ማርያም ጉዳይ የተወራ ያለው ነገር ታውቁታላችሁ። ስቲል የተወራ ነው የሚገኘው ወይም ሌላ በእመቤታችን በቅድስት ድንግል ማርያም ድርድር አናቅም፣ አዲስ ትምህርት አንቀበልም በማለት በዚህ መንገድ ወጥቶ ሲያከብሩላልና ቀጣይ አንዳንድ ትምህርቶችን ወስደን እንመለስ። ልደቷ ሚገርማ በዱር በበረሃ ነው። የሁሉ እናት ናታ። በቤት ብትወለድ ያናና የእያቄን ብቻ ትባሃለች። በዱር ስለተወለደች የሁሉ እናት ናት። ማርያ የሁላችን እናት ናት። ማርያም ሰፊር ክርስቶስ አዝመራን ወልዳ የሰጠችን። ማርያም ሰማይናት ብርሃናትን የፈጠረውን ክርስቶስ ፀሐይ ክርስቶስ የተባለውን ወልዳ ለኛ የሰጠች ማርያም ጥልቅ ጉርጓድ ናት። የሕይወቱ ውሃ የሆነውን ክርስቶስን ለእኛ ከማይጸኗ ያፈለቀችልን የወለደችልን ማርያም መሶብ ናት። የአምስት ሺ አምስቱ መቶ ረሃባችንን ያስወገደች ኅብስት ክርስቶስን ለእኛ የሰጠች ይህን ያለማድነቅ በእውነቱ በቁም ወደ ሲኦል መግባት። በእውነት ማርያም ገነታችን ናት። ማርያም ሰንበታችን ናት። አይሁድ እንዲህ ስንል አይወዱ። እኛ ግን ማርያም ገነታችን ናት። ማረፊያችን፣ የሃጣን ዕረፍት፣ የጻድቃን ደስታ። ስለዚህ ይችን ደስታ ይችን ሰላም ይችን ፍቅር እግዚአብሔር ለእኛ ውድና ብርቅ ስጦታ አድርጎ ስለሰጠን እግዚአብሔርን አመስግኑ! እግዚአብሔርን አመስግኑ! ማርያም ብትወለድ አይደለም እናቲቱ ሄዋን የከበረችው ስለዚያ ነው። ስለዚህ እመቤታችን የእናቷ እናት የአባቷም እናት ነው። በዚህ የሚደንቃችሁ ካላችሁ እንኳን የ175 አመቱ፣ የአብርሃም የማን የዘጠኝ የ969 አመቱ የማቱ ሳላም እናት ነው። እንኳን የእሱ እናት የ930 የአዳምም እናት ናት። እንኳን የነሱ እናት የብሉ የመዋዒል አብላዬ ዘመናት ዘመናትን አስረጅቶ የሚኖረው የዘመናት ባለቤት የቀዳማዊ ቃል የእግዚአብሔር እናትም ናት። ለእኛ ሕጹራነ መዋዒል ለምንሆን ዘመናት ጭሮች ለምንሆን ለእኛ እናት ብትሆንን ብርቅና ድንቅ አይደለም። ለቀዳማዊ ቃል እናት ሆና ተገኝታለችና፣ በዚህ ምክንያት እመቤታችን የበረከት ምንጫችን ናት። በእሷ በረከትን ስላገኘን እሷ አሁንም ደግመን ደግመን በማህሌት ጊዜ የምትባል አንዲት ቃል አለች። ሲጀመር ስቡ ወውዱ ዘሳለ ለኩዱ ዓለም በአሐቲ ቃል ይባል ባንድ ቃል ላይኩን ብሎ ዓለምን የፈጠረ ስቡ እግዚአብሔር የተመሰገነው ማታ ማህሌት ሲጀመር እንዲል ይባላል። ስቡ ወውዱስ ሲል ከቃሉ ጋር ይጣ ስቡሆ ብዙ ስቡሆ ብዙ ተሳረረ ኩሉ ዓለም ባህት ቃል ዓለምን በአንድ ቃል የፈጠረ እግዚአብሔር ይመስገን። ከተባለ በኋላ ነግስ የሚባል አለ። እሱ ከተባለ በኋላ መጨረሻ ላይ አንዲት ማትከረከል ነግሱ ይለዋወጣል። እንደ ባብ፣ እንደ አርኬ ነው። እንደ ግጥም አይነት ሆኖ ቅዱሳን የሚመሰገኑበት ነው። መላእክት፣ ነቢያት፣ ሐዋርያት መሀል ላይ የዕለቱ መልክ ከመጀመሩ በፊት ነግሱ እንደየባቡ ይለዋወጣል። አንዲት ግን ሁልጊዜ የማትለወጥ ቃል አለች። ዘመን ክርጣይሙ ትባላለች። ሊቃውንቱ በጣም ነው የሚወዳት። ዘመን ክርጣይሙ ሰላም ሰላም ለዝክረ ስምኪ ዘመን ክርጣይሙ ለወልድኪ አምሳለ ደሙ፣ መሰረተ ሕይወት ማርያም ወጥንተ መድኃኒት፣ ዘምቀድሙ ቻያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር የተባረቁ የታወቁት ስሙ ይባላል ማለት ነው። ሰላም ለዝክረ ስምኪ ዘመን ክርጣይሙ ለወልድኪ አምሳ እንደ ልጅሽ ደም የሚጣፍጠው እንደ ልጅሽ ደም ሲጠራ እኮ ነው ማርያም ሲል ነው። እንደ ዝሙሎ የሚጣፍጠው ማለት ነው። ግን ይህ ለማን ይጣፍጣል? ይህን ጣይም የሚያውቅ ልብ ይስጠን፣ በእውነቱ ማለት ነው። ይህ በእንዲህ አለ ምላስ የሚቀመስ በሚቅለበለ ምላስ የሚቀመስ ጣቢ አይደለም። የማርያም ስም ለእግዚአብሔር የጣፈጠ ስም ነው በእውነት ማለት ነው። ለእግዚአብሔር የጣፈጠው ስም ፍቅረ መኑ ተመልከቱ። አሁን ደው አባት ዴንግን ለመሆኑ እግዚአብሔርን ያወረደው እና ማርያም የሚለው ስም እንደ ልጅሽ ደም ነው የሚጣፍጠው። ወልጂ አምሳ ነው ደሙ። ስምሽ ምስጋና ይገባል። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀድ ቀድል። መጀመሪያ ድነት ሲጀመር የድነት መሰረትና መጀመሪያ የሆንሽው መርከብ በየዋን ሲጀመር ድነት ባንቺ የተጀመረብሽ ማይ ከለምድር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 እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ እያቄም እናቷ ሐና ህግ ተወስኖ ሲኖሩ ቤት ነበራቸው። ታዲያ ለምንድነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድነው? ከተጸነሰችበት ሰዓት ጀምሮ ታምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁሌ ምቀኞች ናቸው። በጣም ጥኞች ስትጸነስ፣ አይነ ስውር እንዲበር አድርጋለች። ወይም አንድ አይና ሴት ነበረች የዚያች አይን የሀናን ማይጸን ዳሳ አይኗን ብታሸው አይኗ ብራን ሆኑላታል። የሞተ ሰው ማሰልስታለች። ማንም እመቤታችን ስትጸነስ ከዚህ በኋላ አይሁድ ቀድሞ ከእነዚህ ወገን የሚሆኑ ዳዊትና ሶሎሞን አርባ አርባ ዘመን እንደ ሰማ ያቀልጠው እንደገልቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ስትወለድ ወንድ ይወለድ አላወቁም። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሀናና በያቄም በጠላትነት ተነሱባቸው። እንግዲህ ዳዊት ዳዊትም ሶሎሞንም ሁለቱም አርባ አርባ ዘመን የገዙ ይህ መጽሐፍ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝ የተነሱባቸው ከተባለ ቅድም ያልኩት ቃሉ። ስለዚህ በሐና ላይ በጠላትነት ተነሱ፣ ኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን፣ ሐናን ወደ አድባረ ሊባኖስ ውሰዳት አለው። ተጸንሳለች። ልትወለድ ስትል ልትወለድ ስትል ተጸንሳለች ግን ልትወለድ ስትል ከዚያ ውሰዳት አለው። ከዛ በኋላ አድባራ ሊባኖስ ይዟት ሄደ። በሊባኖስ ተራራም እመቤታችን ግንቦት አንድ ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን ምን ብሎ ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው። አዎ እግዚአብሔር ለእያንዳንዱ ምክንያት አለው። ጥበቡ አይመረመርም። ከዚህ የተነሳ የሀና መውለድ ሲሰማ በሀገራቸው በእስራኤል ባህል የእስራኤል ባህልና የኢትዮጵያውያን ባህል በባህል ብዙ ጊዜ የሚያዝ ነገር አለው። አንዲት ሴት ስትወልድ በዳቦ በንፍሮ ትጠየቃለች። ዳቦ እየጋገሩ፣ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና ቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንመላለን፣ እንጠጣለን። ትውፊቱ ይህ ነው። ለዚህ የእመቤታችንን በዓል በማሰብ የጠረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዛ አይነቱ አምልኮ ባዕድ ይባላል። ስንት ችግረኛ ባለበት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? ኑር ታውቂያለሽ፣ ያን የመሰለ ነገር የሚጣፍጥ ነገር መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አል እንደዚህ አይነት ሰዎች ይህን ትምህርት ሰምተው በሚቀጥሉ ዓመት እንደሚስተካከሉ ተስፋ እናደርጋለን። እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም የመወለደዋን ነገር ዓለም ተቀባበለው ሰበከው ተቀበለውም ወድደውምም ድንግል ከቤተ ሌዊና ከቤተ ይሁዳ ሳትወልጂ ምን የተደረገ ድህነት አለ? የአባባሽ ክርስቶስ ደም የዓለም መድኃኒት ሆነ። በልደቱም በስቅለቱም በሞቱና በትንሣኤው ክብር ያገኘንበት የክርስቶስ እናት ንጽሕት ሴት ዛሬ ተወለደች። ከመድገም ታሪካችን በኋላ ንጹህ ሰውነት ሲወለድ ይህ የመጀመሪያው ምዕራፍ ነው። ቀራኔው ላይ የተፈጸመው የድህነት ታሪካችን ዛሬ ተጀመረ። ቃል የተባለ ኢየሱስ ከፍሎ ያለ ዘር የሚዋሃደው ንጹሕ ሥጋ ከሐና ማኅፀን ከእያኬ ማብራክ ዛሬ ተወለደች ይች ቅድስት ድንግል ማርያም። ሳትወለድ የተወለደ ቃል ወይንም ወልድ ነበረም፣ ሩቅ መለኮት ነውና ድህነታችን አልተፈጸመም። ቅድስቱ ከተወለደች በኋላ ግን በመጀመሪያ ቃል ተብሎ የተነገረለት ጌታ ሁለተኛ ተወለደ። ቀዳማዊ ቃል ዳሃራይ ስጋን ተዋህዶ ቤዛ ሆነን። በመሆኑም እናታችን እመቤታችን ድንግል ማርያም የመወለዷ ነገር ዓለም እጅግ ትደነቀበት። እንኳን ቀኑ ኢየሱስም የማርያም ነው። የኢየሱስ እናት ማርያም እንዲል በዮሐንስ ወንጌል በምዕራፍ ሁለት ከቁጥር አንድ እነሆ አንዳንዶቹ ዛሬ ቀኑ የኢየሱስ ነው በማለት እመቤታችን ቅድስት ድንግል ማርያምን ላለማመስገን እመቤታችንን ለማጥላላት ብዙ ቃላት ቢጠቀሙም፣ ድንግል እናታችን ግን ዛሬ እጅግ በሚደንቅ ሁነት በመላው ዓለም ስሟ እየተሰበከና እየተነገረ እነሆ በገአድ ተወልዳለች። የእናታችን የእመቤታችን ቅድስት ድንግል ማርያምን ነገር ደግሞ በሀገር አዲስ አበባ እንዲሁም በተለያዩ ቦታዎች ላይ በድምቀት ተከብሮ አልፏል። የበጥኑ እጅግ ደስ የሚያሰኘውና የተወደደ ቀን ከሚያስብለው አንዱ ደግሞ በሀገራችን ኢትዮጵያ በሀገር አዲስ አበባ የታየው አስደናቂ ክስተት ነው። አስደንግጡም። ይህ ሁሉ የህዝብ ማዕበል ከናዝሬት፣ ከአሰላም፣ ከባህር ዳር በባስ ተሳፍሮ ዛሬ የመጣ የለም። ከጅማ፣ ከአምቦም፣ ከስሉልታ፣ ከመቀሌም፣ ከሐዋሳም የተጠራ ዛሬ ለክብረ በዓሉ ተሳፍሮ የመጣ የለም። የመንግስት በጀት የፓርቲም ቅስቀሳ የለበትም። እውነቱን ያዙልኝ፣ ይሄ የአንድ አጥቢያ ኦርቶዶክሳዊ ባለማህተብ ነው። ቢርቅ ከመርካቶም፣ ከአየር ጤና ዘነበ ወርቅ ዙሪያም፣ ከቦሌ፣ ከሳሪስ፣ ከመገናኛ ጀሞም፣ ጦር ኃይሎች በጣም በጥቂቱ የመጣ እንጂ የአንድ አጥቢያ ልጆች ናቸው። የልደታ አካባቢ አማኝ ህዝቦች ናቸው። የህዝብ ዘምሮ አስቀድሶ ተባርኮ በረከቱን አፍሶ ነው ይገባው። ነዳጅ ሳይወደድበት ቀርቶ አይደለም ጊዜ ተርፎትም አይደለም። ኑሮ ሳይከብደው ቀርቶም አይደለም። ረ አጀንዳም አቶ አይደለም። ነገር ግን ቦታው አይደለም፣ የእግዚአብሔር ቤት ነው። እግዚአብሔር ቤት ጸሎት፣ ምስጋና፣ ዝማሬ፣ ምህላ እንዲሁም አምልኮ ብቻ ነው ያለው። እኛ ሰላማዊ አማኞች ነን። ነገር ግን በቅድስት ቤተ ክርስቲያናችን ዶግማና ቀኖና ድርድር አናውቅም። ደታዬም ለአመቱ በሰላም ታድርሰን። ይህ ህዝባዊ ማዕበል ከታየ በኋላ የተሰማው አስደናቂው ስብከት ነው። ዛሬ የእናታችን የእመቤታችን የቅድስት ድንግል ማርያምን የመወለጃዋን ቀን በርካታ ኦርቶዶክሳውያን በመላው ዓለም ተቀባብለውታል ሰብከውታልም። በመሆኑም የእመቤታችን የቅድስት ድንግል ማርያም በዓለ ልደት በማህደረ ስብሐት ቅድስት ልደታ ለማርያም እና ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን በልዩ ድምቀት ተከብረው ውሏል። በበዓሉ ላይ የጅጅጋ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ኤልሳይን ጨምሮ የአዲስ አበባ ሀገረ ስብከት የአድባራትና ገዳማት አስተዳዳሪዎች ጥሪ የተደረገላቸው እንግዶች ምእመናንና ምእመና ተገኝተውበታል። እነሆ በዚህ በዓለ ንግሥ በእንጦጦ ሐመረኖ ቅድስት ኪዳነ ምሕረት ገዳምም የእመቤታችን የቅድስት ድንግል ማርያም በዓለ ልደት በደማቅ ተከብሮ አልፏል። የእመቤታችን የቅድስት ድንግል ማርያም በዓለ ልደት እጅግ በሚያስደንቅ ሁነት በሐመረኖ ቅድስት ኪዳነ ምሕረት መከበር የጀመረው ከአጼ ምኒልክ ዘመነ መንግስት ጀምሮ መሆኑን የገለጹት የገዳሙ አስተዳዳሪ መላከማዊ ቆሞስ አባ ገብረስላሴ ጠባይ ይሁን እንጂ በዚህ ዘንድ ታውቆና የበለጠ ደምቆ መከበር እንዲችል ሰፊ የቅስቀሳና የማስታወቅ ስራ መስራት እንደሚገባ ገልጸዋል። ይህ በዓል በድምቀትና በስፋት መከበር የሚኖርበት መሆኑ የገለጹት የገዳሙ አበምኔት የበዓል አከባበሩ ታሪካዊ ዳራ መነሻ ያደረገ ሰፊ የስብከተ ወንጌል መርሃ ግብር ማድረግና ህዝበ ክርስቲያኑ አውቆት የበዓሉ ተሳታፊ ተሳታፊና የበረከቱ ተካፋይ እንዲሆን መስራት ይገባል ብለዋል። በበዓሉ ላይ ሊቃውንተ ቤተክርስቲያንና የገዳሙ ሰንበት ትምህርት ቤት ወጣቶች ያሬዳዊ ዜማ ያዜሙ ሲሆን መምህር ታደሰ ወርቁ በዓሉን አስመልክተው ትምህርተ ወንጌል ሰጥተዋል። በመጨረሻው በመላከ መዊ ቆሞስ አባ ገብረ ስላሴ ጠባይ የገዳሙ አስተዳዳሪ ትምህርተ ወንጌል ቃለ በረከትና ቡራኬ ሰጥተው የበዓሉ ፍጻሜ ሆኗል። በተያያዘ ከሀገር አዲስ አበባ ውጭ የልደታ በዓል በዲላ መዝገበ ምህረት ቅድስት ልደታ ለማርያም ቤተክርስቲያንም ተከብረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ግንቦት አንድ ቀን የሚከበረው የመቤታችን ቅድስት ድንግል ማርያም ዓመታዊ የልደት በዓል ብፁዕ አቡነ ገሪማ የጌዲዮ ኮሬ ቡርጂ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል በተገኙበት በዲላ መዝገበ ምህረት ቅድስት ልደታ ለማርያም ቤተክርስቲያን በታላቅ ድምቀት ተከብሯል። መርሃ ግብሩ በሀገረ ስብከቱ ስብከተ ወንጌል ክፍል ኃላፊ በሆኑት በሊቀ ትጉሃን ሀብታሙ አበበ የተመራ ሲሆን በደብሩም በረከተ ያሬድ ሰንበት ተማሪዎች የሰንበት ትምህርት ቤት ዘማሪያን ወረብ የቀረበ ሲሆን ለዕለቱ የሚስማማ ትምህርት በሊቀ ማእምራን ሰለሞን ፈጠነ የዲላ ደብረ ሰላም ቅዱስ ዑራኤል ቤተክርስቲያን ስብከተ ወንጌል ክፍል ላይ ተሰጥቷል። በመጨረሻም ብፁዕ አቡነ ገሪማ ጳጳስ በዓሉ ለማክበር ለተገኙ ምእመናን ቃለ ምዕዳንና ቡራኬ የሰጥተው መርሃ ግብሩ ፍጻሜ ሆኗል። ለአባባችን ቃሎትን ያሰማልን ጸጋውን ያብዛልን ረዥም ምንቤት ጋናጋር ያስትርል ይዞራችን የሚስ ነበር ጉዳችን ያወኩ ተማራችሁበት ቁም ነገር ወሰዳችሁበት እንደስተራችሁ መጠራጠርም የእናንተን ደስታ እንግዲህ በኮመንት ላይ ያስፍሩልን። አንዳንድ ግን ጥያቄዎች አሉ ለምሳሌ ክልል አንዳንድ ፕሮቴስታንት ወንድሞቻችን ድንግል ማርያም ተወለጅ ስንል ይደንቃቸዋል። እንዴት ትላላችሁ? እሺ፣ አረፈች ስንል እንዴት ታርፋለች ትላላችሁ? እሺ፣ አረገች እንዴት? በቃ። እና የእናንተ የጌታችሁ እናት ድንግል ማርያም ምንድን ነው የሆነችው? ወይስ የለችም? ምንድነው? ምንድነው? ተናን ጠፋችሁ እንዴ? ተወለጅ ስንል ጉድ ነው። እንዴት ትወለዳለች? ይሄ ቀን የጌታ ነው። እሺ፣ አረፈች። እንዴት ታርፋለች? ይሄ ቀን የጌታ ነው። እሺ፣ አረገች። እንዴት ይሆናል የምትላላችሁና ኧረ ይደብራል